ክራሽ ላይቭ ላይ ፖይንት እና ኮይን እንዴት ይሰበሰባል? ሰላም እንዴት ናችሁ ቤተሰብ። እንዴት ነው ፕላትፎርሙ ላይ ኮይን እና ፖይንት የምንሰበስበው የሚለውን ለማየት እንሞክር ማለት ነው። ፖይንት እንዴት እንደሚሰበሰብ እኔ ፖይንት እንግዲህ የሚሰበሰበው ላይ የሚታያችሁ ከሆነ ቢግ ዊን ወይም ደግሞ ሱፐር ዊን የሚል ሲመጣ እንጠብቅና እንገባለን። ማስታወቂያውን ተጭነነው ይወስደናል ማለት ነው። እራሱ ሲወስደን ሂደን ወንበር ላይ እንቀመጣለን። አሁን እንግዲህ ጋምብል ለማድረግ ሆት ካርድ እየሰጡ ነው። እነሱ ጋምብል ሲያደርጉልን ቁጭ ብለን ወንበር እንደዚህ አድርገን እንሰበስባለን ማለት ነው። አሁን ጋምብል ማድረግ ጀምረዋል። መጀመሪያ ላይ ስገባ ዜሮ ነበረ፣ አሁን 12 ብሎ መቁጠር ጀምረዋል ማለት ነው። 12 ፖይንት ወይም ደግሞ 12 ዳይመንድ ሰብስቤያለሁ። አሁን 77 ደረስኩኝ፣ እንደምታዩት 83። በዚህ መልኩ ፖይንት እንሰበስባል። በየቤቱ ላኪ ጊፍት የሚለውን ማስታወቂያ ስትመጣ እያየን ቢግ ዊን እና ሱፐር ዊን ፎቶቸውን ተጭነን ወደ ቤታቸው ራሱ ይወስደናል ስንጫነው። ከዛ ሄደን ወንበር ላይ በመቀመጥ ፖይንት እንሰበስባል። አሁን እዚህ እንደምታዩት መጀመሪያ ላይ ስገባ ምንም እንግዲህ አልነበረም፣ 250 ፖይንት ሰብስቤያለሁ። ስለዚህ በዚህ አይነት መልኩ ፖይንት እንሰበስባለን። እሺ ከፖይንት ቀጥሎ ደግሞ ሌላው የምንሰበስበው ምንድን ነው? ትሬዠር ቦክስ ነው። ትሬዠር ቦክስ እንግዲህ ማስታወቂያዋ ስትመጣ ጠብቀን እንትን እንላለን ማለት ነው። ማስታወቂያዋ መጣችለን እዚህ ጋ። ስለዚህ ማስታወቂያ እንነካትና ወደ ቤት ይወስደናል። ማስታወቂያ ትሬዠር ቦክሱ ወደ ተለቀቀበት ቤት ይወስደናል። ቀጥታ ሂደን እንገባለን ማለት ነው። ከዛ ቦክሷ ከላይ የምትታይ ቦክስ አለች። ማስታወቂያው ሽፍኗታል። ማስታወቂያው ሲያልፍ እንነካታለን ሳጥኗል ሳጥኗን ነክተናት ወደ መሃል ስትመጣ፣ ሳጥኗን ስንነካት ወደ መሃል ትመጣለች። ሳጥኗን ነካናት ወደ መሃል መጣች። አሁን ከዛ ደቂቃው እስኪያልቅ ድረስ እንጠብቃለን ማለት ሃምሳ አምስት ሰከንድ ይላል። ሰከንድ እስኪያልቅ እንጠብቃለን። አሁን ደቂቃው እያለቀ ነው። ስለዚህ ሲያልቅ ኮሌክት እንለዋለን ማለት ነው። ከዛ በኋላ በዚህ መልኩ ሰበሰብን ማለት ነው። እንደዚህ እያደረግን ኮይን እንሰበስባለን ማለት ነው። በቀን እስከ አስር ሺ ኮይን ድረስ መሰብሰብ እንችላለን። ከኛ ጋር አብራችሁ መስራት የምትፈልጉ ልጆች ካላችሁ ቴሌግራም ግሩፓችን ላይ መታችሁ ማግኘት ትችላላችሁ። ከስር ኮመንት ላይ ቴሌግራም ግሩፓችን ሊንኩ ይገኛል። በእሱ አማካኝነት እኛ ማግኘት ትችላላችሁ። እንደዚሁ በተጨማሪ ደግሞ እዚህ ላይ ኤጀንት አይዳችን አለ። እሱን በመጠቀም ማግኘት ትችላላችሁ። አብረን መስራት እንችላለን ማለት ነው።